ሰላም ለናንተ የሆኑ ውድና የተከበራቸው የቻናሌ ቤተሰቦች እንዴት ናቸው? ሰላም ናቸው? የእግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ለቻናሌ አዲስ የሆናቸው ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ የምለቃቸው ቪዲዮዎች በፍጥነት እንዲደርሳቸው ሄደው ምልክቷን መጫን አትርሱ። ሀገራችን ኢትዮጵያ ሰላም፣ ጤና፣ ፍቅር፣ አንድነት ያድልልን። በሳውዲ አረቢያ እስር ቤት የሚሰቃዩ ወገኖቻችንን እግዚአብሔር አምላክ በሰላም ለሀገራቸው ያብቃቸው። ውዶችዬ እንግዲህ ዛሬ የመጨረሻ ስንብት ነው ከእህቶቼ እና ተወንድሞች ጋር እንግዲህ በዚህ መልኩ እንደምታዩት እየተሰነባበትን ነው ማለት ነው፣ እና ውድ ጓደኞቼ እናንተም ደግሞ በሰላም ለሀገራችን ያብቃችሁ፣ እኔም በሰላም መገባ ያድርገኝ። ብቻ በጣም ከባድ ነው መለየት፣ እንግዲህ ምንም ማድረግ አይቻልም። ሁላችንም በሀገራችን ተሰብስበን ደግሞ አብረን የምንኖር ያድርገን። እና ከባድ ነው መለየት ማለት ነው ውዶች። ብቻ ያው አብሮ አይኖርም፣ ግን ያው ስንለያያል አይደለ? በጣም ከባድ ነው። በቃ ምንም ማድረግ አልችልም። እንግዲህ ዛሬ የመጨረሻ ቪዲዮ ነው ከእህቶችና ከወንድሞች ጋር ያው እንግዲህ ኔትወርኩ ከተለቀቀ ኢትዮጵያ ጠብቁ፣ ካልተለቀቀም ደግሞ ሰላማችሁ ብዝት ይበልልኝ። ውድ ቤተሰቦች እህቶች፣ ወንድሞች ወዳችኋለሁ፣ አከብራችኋለሁ። የምር ለእናንተ ቃላት የለኝም። በዚህ መልኩ ሞቅድ የመቃ አደርጋችሁ እኔ እንጃ ብቻ ምን እንደምንራሱ አላቅም። እና ውዶች በቃ ይሄን ይመስል ነበረ። ወዳችኋለሁ፣ አከብራችኋለሁኝ። እናንተንም በሰላም ለሀገራችሁ አብቃችሁ። እና ብቻ መለየት በጣም ከባድ ነው ግን ምንም ማድረግ አይቻልም። ያው እሰው ሀገር እስካለን ድረስ በሀገራችን ቢሆን በቃ በማታ እንገናኛለን፣ ያኔ ብንለያይም ብቻ በጣም ከባድ ነው። እና እሰው ሀገር ላይ እስከሆን ድረስ ደግሞ ያው በአንዴ አይገባም፣ እንደዚህም ፈቅድ ያለን እንገባ እንችላለን፣ እንዲሁም ልንያዝም እንችላለን። እኛ እንዳሰብነው ታይሆን እሱ እንዳሰበው ነው የሚሆነው። እና ግን እሱ ያለው ሆኖ በቃ ልንለያይ ነው፣ ምንም ማድረግ አይቻልም ማለት ነው። ቤተሰቦችን በቃ እንግዲህ ምንም ማድረግ አልችልም። እና እንግዲህ ወንድሜንም የምንለያየው ነው ምንም ማድረግ አይቻልም። አብረን ብንገባ አዲስ ነበር ግን ሰው ሀገር እስካለን ድረስ እኛ እንዲያሰብ ነው በፈለግነው ሰዓት አብረን ሆነን እንግባ ማለት ወይም ደግሞ መግባት አንችልም። እና እንግዲህ ወንድሜንም ጫክኛ ጠየውን እና ውዶቼ ወዲያችኋለሁኝ አከብራችኋለሁኝ። እንግዲህ እናንተ ምንም ታቆኑን የምንም ጠርሁን በሰላም እንገናኛለን። እኔ በስደት ላይ እናቴም አባቴም ወንድም የምትም ሁሉ ነገር ወንድሜ ነውና፣ እና ውዶቼ በቃ ምንም ማድረግ አልችልም

እንግዲህ እናቴ ናቸው አሁን የሄዱት። እስከ ዛሬ ስደትን አላወቅኩትም ነበር። አሁን እንግዲህ እንግዲህ ደግሞ እሳቸውን በሰላም በሀገራቸው ያብቃቸው። እኛም ደግሞ እንደ እሳቸው የእሳቸውን ደረጃ እኛም ደግሞ በሰላም ሰርተን እንደዝሁ ሀገራችን እንገባ ይሆን? ከባድ ነው ግን፣ ምንም የሚደረገው ነገር የለም እንግዲህ ም ሸመቴ ወይ በሰላም ግቢልን፣ በሰላም ተቤተሰቦችሽ ደበልቅሽ ከነፈቅሻቸው ቤተሰቦች በሰላም ያገናኘሽ።